ጤና ይስጥልን የአሻም ተከታታዮች የዛሬ ሐሙስ ሰኔ 19 2017 ዓመተ ምህረት የሰዓቱ ዜና የሚያልፉበት ሰዓት ላይ እንገኛለን። በቅድሚያ አርዕስተ ጉዳዮችን ወደ እናንተ ልጠቆማችሁ በመሰረተ ልማት ላይ ጉዳት አድርሰው ከተቀጡ ማህበረሰቦች 397.6 ሚሊዮን ብር መሰብሰቡን ባለስልጣኑ አሳወቀ ከ96 ሚሊዮን ብር በላይ ወጪ የተደረገበት የመተራ ፀሐይ ኃይል ማመንጫ ፕሮጀክት መመረቁ ተገለጸ። በአዲስ አበባ ደረጃ የመራጮች ምዝገባ ነገ ሰኔ 20 ቀን 2017 እንደሚጀምር የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የ2017 ምርጫ አስፈጻሚ ቦርድ አሳወቀ። ከውጭ የኢራን ፓርላማ ከተባበሩት መንግስታት የኒውክሌር ተቆጣጣሪ ኤጀንሲ ጋር ያለው ትብብር የሚያቋርጥ ረቂቅ አዋጅ አጸደቀም። አስቀድመን ያስተዋወቅ ናችሁ ርዕሰ ጉዳዮችን ጨምሮ የቢዝነስ እና ምጣኔ ሀብት እንደዚሁም የስፖርት ዘገባዎችን ወደ እናንተ ይዘን ቀርበናል። የሰዓቱን ዜና በማሳለፍ አብሬያችሁን የቆየውን የሰለሞን ንጉስ ነኝ። ወደ ዝርዝር ዜናዎቹ እናመራለን። በመሰረተ ልማት ላይ ጉዳት አድርሰው ከተቀጡ ማህበረሰቦች 397 ነጥብ 6 ሚሊዮን ብር መሰብሰቡን ባለስልጣኑ አሳወቀ። ይህ የተሰበሰበው ገንዘብ የተበላሹ መሰረተ ልማቶችን ለመጠገን የሚውል መሆኑ የአዲስ አበባ ደንብ ማስከበር ባለስልጣን የ2017 በጀት ዓመት እቅድ አፈጻጸም በገመገመበት መድረክ ተገልጿል። መስከረም አዲሱ የአዲስ አበባ ደንብ ማስከበር ባለስልጣን በዛሬው ዕለት የ2017 በጀት ዓመት እቅድ አፈጻጸምን በተመለከተ ከማዕከል እስከ ወረዳ በሚገኙ ደንብ ማስከበር አመራሮች ጋር ግምገማ አካሂዷል። በዚህም የግምገማ መድረክ ባለስልጣኑ በ2017 በጀት ዓመት የከወናቸውን ተግባራት ለማዕከልና ለወረዳ የደንብ ማስከበር አመራሮች አቅርቧል። በመድረኩ የተገኙት የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሺ አለቃ ዘሪሁን ተፈራ በበጀት ዓመቱ በርካታ የቁጥጥርና የክትትል ስራዎች መሰራታቸውን ጠቅሰው በዚህም በ2017 ሰባት በጀት ዓመት በተከወነ የቁጥጥርና የክትትል ስራ በተለይ ደግሞ በመሰረተ ልማት ላይ ጉዳት ያደረሱ የማህበረሰብ ክፍሎችን መቅጣትና እርምጃዎችን መውሰድ እንደተቻለም ያብራራሉ። እነዚህ በመሰረተ ልማት ላይ ጉዳት አድርሰው ከተቀጡ ማህበረሰቦችም ከ300 ሚሊዮን ብር በላይ ለከተማ አስተዳደሩ ገቢ ማድረግ እንደተቻለ ዋና ስራ አስኪያጁ በግምገማው ወቅት አብራርተዋል። የደንብ ጥሰት ፈጽመው ከተቀጡ ማህበረሰቦች የተሰበሰበው ይህ ገቢ የተበላሹ መሰረተ ልማቶችን ለመጠገን እንደሚውልም አያይዘው ጠቅሰዋል። ህግን ስናስከብር ደግሞ ከቁጥጥር ውጭ የሆኑ በእንዝላልነት የፈጸሙ አካሎችን ደግሞ የመቅጣት ስራዎችን ሰርተናል ማለት ነው። ስለዚህ በዚህም ረገድ በተለይ ከቅጣት ያገኘናቸውና የመሰረተ ልማቱን ላይ ጉዳት ያደረሱ በተለያየ የደንብ ጥሰቶች ላይ የተላለፉ የቀጣናቸው ደግሞ በተለይ በገንዘብ ሲለካ በገንዘብ ሲለካ ወደ 397.6 ሚሊዮን ብር ለከተማው አስገብተናል ማለት ነው። ይህ ከቅጣት ከጥፋተኞች የገባ ብር ደግሞ ያበላሹትን መሰረተ ልማት መልሶ የሚጠግን ለከተማው ልማት የሚውል እንደመሆኑ መጠን በተለይ ተቋሙ የገቢ ሰብሳቢ ባይሆንም የደንብ ተላላፊዎች ላይ ያለምንም አድሎ ከግለሰብ፣ የመንግስት ተቋም፣ የግል ድርጅቶችንም ያለምንም አድሎ ሲቀጣ እርምጃ ሲወስድ በ2017 ዓ.ም አሁን በገለጽኩላችሁ መሰረት ገቢ ተደርጓል። በአሰራሩ መሰረት ማለት ነው። ከዚህ በተጨማሪ ባለስልጣን መስሪያ ቤቱ የደንብ ጥሰትንና ቅጣቶችን በተመለከተ ለማህበረሰቡ በተለያዩ መንገዶች የግንዛቤ ማስጨበጥ ስራዎች እንደተሰጠ እንዲህ ገልጸው፣ የግንዛቤ ማስጨበጥ ስራዎችን በሚመለከትም ህብረተሰቡን በአካል በማግኘት ንቅናቄ በመፍጠር እንዲሁም የተለያዩ ሚዲያዎችን በመጠቀም ለአምስት ነጥብ ስምንት ሚሊዮን የሚሆኑ ነዋሪዎች የግንዛቤ ማስጨበጥ ስራ እንደተሰራ ገልጸዋል። በዚህ አመት በተቋሙ አሰራር ደንብ አዋጆች ላይ መነሻ እና መሰረት በማድረግ ለህዝባችን ሰፊ የሆነ ግንዛቤ ሰተናል። በአካል በማግኘት ንቅናቄ በመፍጠር በተለይ ወደ 5.8 ሚሊዮን የሚሆን ህብረተሰባችንን ግንዛቤ ለመስጠት ሞክረናል ማለት ነው። ይሄ ማለት ሚዲያዎቻችን በመጠቀም ለህዝቡ ከምንሰጠው ግንዛቤ ባሻገር በሳምንት አንድ ቀን በሬዲዮ ከምንሰጠው ግንዛቤ በተጨማሪ በሳምንት አንድ ቀን በአዲስ ሚዲያ ቴሌቪዥን ከምንሰጠው ግንዛቤ በተጨማሪ ሌሎችም በፕሬስ ድርጅት እና በሌሎችም ሚዲያዎች ከምናደርገው በላይ በተጨማሪ እሱን ሳንቆጥር ወደ 5.8 ለሚሆን በአካል በአካል በመገኘት ተቋሙ ለህዝባችን ግንዛቤ ሰጥቷል ማለት ነው። የደንብ መተላለፍን በሚመለከት ከ2016 ዓ ም አንጻር በ2017 ዓ ም 69.8 በመቶ መሻሻል አሳይቷል ያሉት ዋና ስራ አስኪያጁ ከመሬትና ከህገ ወጥ ግንባታ ጋር ተያይዞ የተሻሻሉ በርካታ ስራዎች ስለመኖራቸውም እንዲህ አብራርተዋል። እንደምታውቁት የደንብ ማስከበር ባለስልጣን የህዝብ ሀብት እና ንብረት፣ የመንግስት ሀብት ንብረት የሆነውን መሬት የመጠበቅ ስራ ነው አንዱ ተልእኮ። ይህም በተመለከተ በተለይ ለተቋሙ የተሰጡትን መሬቶች ባንክ ገብተው የተሰጡትን መሬቶች አንድም ሳያስደፍር 2017ም ለተፈለገለት አላማ ለልማት እንዲውል ለኢንቨስትመንት እንዲውል የከተማ አስተዳደሩ በታማኝነት ለተቋሙ የሰጣቸው መሬቶች አንድም ካሬሜትር ሳያስነካ ዘንድሮም ጠብቆ ለልማትም የዋለባቸው ሁኔታዎች አሉ። አሁንም እየጠበቀበት ያለው ሁኔታ አለ። ህገወጥ ግንባታ የምንላቸው ከፍቃድ ውጭ የሚገነቡ አጥሮችን በሚመለከትም ከባለፈው ዓመት ሲታይ በጣም የቀነሰበት የደንብ መተላለፍ ምጣኔ ሲታይ ከባለፈው ዓመት ወደ 698 እነሳ አድርገናል ማለት ነው። የአዲስ አበባ ደንብ ማስከበር ባለስልጣን ባካሄደው የበጀት አመት የስራ አፈጻጸምና ግምገማ መድረክ በ2017 በጀት አመት ከቁጥጥር ከክትትልና ህግን ከማስከበር አኳያ የተሰሩ በርካታ ስራዎች ቢኖሩም ለቀጣይ ማለትም ለ2018 ዓ ምት የተሻለ ውጤት ለማስመዝገብ እንደተዘጋጀ አሻን በመድረኩ ተገኝታ ለማወቅ ችላለች። ከ96 ሚሊዮን ብር በላይ ወጪ የተደረገበት የመተራ ፀሐይ ኃይል ማመንጫ ፕሮጀክት መመረቁ ተገለጸ። በጋምቤላ ክልል መታራ ከተማ የተገነባው ይህ የፀሐይ ኃይል ማመንጫም ከ200 በላይ ለሚሆኑ ዜጎች የኃይል አቅርቦት መስጠት የሚያስችል መሆኑ ተገልጿል። ፍራውል ኃይሉ ዝርዝር አላት። በጋምቤላ ብሔራዊ ክልላዊ መንግስት በኑዌር ዞን ዋንትዋ ወረዳ በመታር ከተማ የተገነባው የመታር ሶላር ኃይል ማመንጫ ፕሮጀክት በዛሬው ዕለት ተመርቆ አገልግሎት መስጠት ጀምረዋል። ፕሮጀክቱን የጋምቤላ ክልል ርዕሰ መስተዳደርና ከፍተኛ የስራ ኃላፊዎች የኢትዮጵያ ኤሌክትሪክ አገልግሎት ከፍተኛ አመራር እንዲሁም የአካባቢው የሀገር ሽማግሌና የሃይማኖት አባቶች እንዲሁም የአካባቢ ነዋሪዎች በተገኙበት መመረቁ ተገልጿል። አሻም የዚህም ፕሮጀክት መመረቅ አስመልክታ የኢትዮጵያ ኤሌክትሪክ አገልግሎት የ ኮሚኒኬሽን ስራ አስፈጻሚ አንዋር አብራርን አነጋግራለች። ስራ አስፈጻሚው አክለውም ከዋናው የኤሌክትሪክ መረብ ወይም ግሪድ በርቀት ላይ የሚገኙ የገጠር ከተሞችና መንደሮችን የፀሐይ ኃይል ማመንጫ በመገንባት ተጠቃሚ እንዲሆኑ ትኩረት ሰጥቶ እየሰራ መሆኑን በመጠቆም እንደ ሀገር በተለያዩ ክልሎች የ19 የፀሐይ ኃይል ማመንጫ በመገንባት አገልግሎት መስጠት በመጀመራቸው የጤናና ትምህርት ተቋማት ጨምሮ ከ6 ሺ በላይ ደንበኞች የ24 ሰዓት የኤሌክትሪክ አገልግሎት በቀጥታ እያገኙ መሆኑን አንስተዋል። አክሎም ይህ ፕሮጀክት በአጭር ጊዜ ተገንብቶ መጠናቀቁንም ገልጸዋል። የኢትዮጵያ ኤሌክትሪክ አገልግሎት ከሚሰራቸው ከአጋር ተቋማት ከአጋር አካላት ጋር ሆኖ ከሚሰራቸው አንደኛው ፕሮጀክት ከዋናው የኃይል ትስስር ርቀው የሚገኙ አካባቢዎችን ኃይል የሚሰጥበት ወይ ደግሞ ኤሌክትሪክ እንዲያገኙ የሚያግዝበትና የሚሰራበት አንዱና ትልቁ ፕሮጀክት ነ ፋስትሪድ ይባላል። ከዋናው የኃይል ትስስር ርቀው የሚገኙ አካባቢዎችን ከፀሐይ የሚገኝ ኤሌክትሪክ በመስጠት የሚሰራ አንድ ትልቅ የአገልግሎቱ ስራ፣ ይህም የእሱ አንዱ አካል ተደርጎ ነው የሚወሰደው። አንድ ሁለተኛ በጣም በአጭር ጊዜ ከተጠናቀቁ ፕሮጀክቶች አንደኛው ይሄ ፕሮጀክት ነው። የመታሀር የፀሐይ ሀይል ማምንጫ ፕሮጀክት ከተጀመረ እዚህ የጋምቤላ ውስጥ መታሀር ውስጥ ስምንት ወሩ ነው። ስምንት ወሩ ተጠናቆ ወደ ስራ የገባ በጣም በጣም ጥሩ ፕሮጀክት ነው። በምርቃት መርሃ ግብሩ ላይ የተገኙት በውሃና ኢነርጂ ሚኒስቴር የኢነርጂ ልማት ዘርፍ ሚኒስቴር ዴኤታ ሱልጣን ወሊ ለማንኛውም አይነት የልማት እንቅስቃሴ ዋነኛ ግብዓት በመሆኑ ከፍተኛ ትኩረት ተሰጥቶት እየተሰራ መሆኑን ገልጸው የመታሪ የፀሐይ ኃይል ማመንጫ መገንባቱ ለወጣቶች የስራ እድል ከመፍጠር አኳያ ቀላል የማይባል ሚና አለውም ብለዋል። በፕሮጀክቱ ትግበራ የ21 ኪሎ ሜትር መካከለኛ መስመር፣ 15 ኪሎ ሜትር ዝቅተኛ መስመር ግንባታና አምስት የተለያዩ አቅም ያላቸው የሚያደርጋቸው ትራንስፎርመሮች ተተክለዋል ተብሏል። ለአካባቢው ህብረተሰብ ማህበራዊና ኢኮኖሚያዊ እንቅስቃሴ ያሳልጣል ተብሎ የሚጠበቀው ይህ የፀሀይል ኃይል መምንጫ አቅርቦት በአጠቃላይ ከ2000 በላይ የሚሆኑ ዜጎችን የኃይል አቅርቦት መስጠት የሚያስችል ሲሆን ፕሮጀክቱን ለማጠናቀቅ ከ96 ሚሊዮን ብር በላይ ከአፍሪካ ልማት ባንክና ከኢትዮጵያ መንግስት ወጪ የተደረገ መሆኑንም አኗር አብራር ለአሻም ነግረዋታል። በአጠቃላይ ከሁለት ሺ አምስት መቶ ሰዎች በላይ ወይ ደግሞ ህብረተሰብ ክፍሎች ተጠቃሚ ማድረግ የሚችል ነው። ይሄ የመትሀር ሶላር ሚኒ ግሪድ ፕሮጀክት እዚህ ውስጥ ብዙ ነገሮች እንዳሉ ነው የሚታወቀው። አጠቃላይ ሁለት መቶ ሀምሳ ኪሎዋት ኃይል የማመንጨት አቅም ያለው ነው። ወደ ዘጠና ስድስት ሚሊዮን ብር ገደማ ወጪ የተደረገበት ነው። ይሄ ዘጠና ስድስት ሚሊዮን ብር በላይ ወጪ የተደረገበት ፕሮጀክት በኢትዮጵያ መንግስት እና በአፍሪካ ልማት ባንክ በትብብር የሰሩት ፕሮጀክት ነው። ይህም ፕሮጀክት የጤና ተቋማት፣ ትምህርት ቤቶች ጨምሮ የተለያዩ ለህብረተሰቡ አገልግሎት የሚሰጡ ተቋማትን ተጠቃሚ የሚያደርግ መሆኑንም ስራ አስፈጻሚ ተናግረዋል። ስለዚህ እነዚህ ፕሮጀክቶች ብዙ ነገር ይናገራሉ፣ ብዙ ብዙ ነገር ያመጣሉ ብለን ነው የምና በአጠቃላይ እንደ ሀገር በብዙ ዙሮች ነው በተለያየ ምዕራፎች ነው ከዋናው የህ የኤሌክትሪክ ግሪድ ከሚባሉ ወይ ደግሞ ሀይል ማምጫ ከሚባሉ የሚርቁ አካባቢዎችን ኃይል የምንሰጥበት አንደኛውና ትልቁ የፕሮጀክት ምዕራፍ ነው እና ይሄ የእሱ አንዱና ወሳኙ ምዕራፍ ማለት ይቻላል። እዚህ ውስጥ በርካታ ነገሮች ጠቀሜታ ይኖረዋል። ምክንያቱም ቀደም ብዬ ለማንሳት እንደሞከርኩት ዜጎችን ጤና ጣቢያ፣ ሁለተኛ ደረጃ ትምህርት ቤቶች፣ ከዛ በላይ ያሉ ትምህርት ቤቶች በአጠቃላይ ሰላሳ አንድ የትምህርት እና የጤና ተቋማትን በዚሁ ፕሮጀክት የኤሌክትሪክ እና የብርሃን ተጠቃሚ ይሆናሉ ማለት። በመታር ከተማ የተገነባው ይህ ፕሮጀክት ሁለት መቶ ሀምሳ ኪሎ ዋት የሶራል ፓኔል ስልሳ ኬቪኤ ዲዝል ጀኔሬተር እንዲሁም ስድስት መቶ ኪሎ ዋት ሰዓት የባትሪ አቅም ያለው ነው ተብሏል። የሶራል ፕሮጀክቱ አምስት መቶ አባወሯችን የኃይል ተጠቃሚ ማድረግ እንዲቻል ታሳቢ ተደርጎ የተገነባ ሲሆን አንድ መቶ ሀምሳ አራት ደንበኞች የቆጣሪ ገጠማ ተደርጎላቸው የሃያ አራት ሰዓት አገልግሎት ማግኘት መጀመራቸውም ተገልጿል። በአዲስ አበባ ደረጃ የመራጮች ምዝገባ ነገ ሰኔ 20 ቀን 2017 እንደሚጀምር የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የ2017 ምርጫ አስፈጻሚ ቦርድ አሳወቀም። ቦርዱ በዛሬ በሰጠው መግለጫ የመራጮች ምዝገባ በኤሌክትሮኒክስ ምዝገባ ስርዓት መሆኑ የጠቀሰ ሲሆን በአዲስ አበባ ደረጃ የመራጮች ምዝገባ በ315 መስጅዶች እንደሚካሄደ ገልጿል። ሞሐመድ ንጉሱ አብዱ ዝርዝሩን ተከታትሎታል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የ2017 ምርጫ አስፈጻሚ ቦርድ ኃላፊነቱን ከተረከበ ድፍን አራት ወራት ማስቆጠሩ የተነገረ ሲሆን ቦርዱ ባለፉት ወራት ውስጥ የተለያዩ የቅድመ ዝግጅት ስራዎችን ሲያከናውን መቆየቱ ዛሬ ለመገናኛ ብዙሃን በሰጠው መግለጫ አስታውቋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የ2017 ምርጫ አስፈጻሚ ቦርድ ሰብሳቢ የሆኑት ጅብሪል ኡስማን በሰጡት መግለጫ ከምርጫ ሚ ቦርዶች በተጨማሪ በጎ ፈቃደኛ ግብረ ኃይሎች የምርጫ ታዛቢዎችና ቅሬታ ሰሚዎች በአደረጃጀቱ መካተታቸውን አስታውቀዋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የ2017 ምርጫ አስፈጻሚ ቦርድ ኃላፊነቱን ከተረከበ እነሆ አራት ወር አካባቢ ሆኖታል። ቦርዱ ባለፉት ወራት ውስጥ የተለያዩ የቅድመ ዝግጅት ስራዎችን ሲያከናውን የቆየ ሲሆን ከክፍለ ከተማ ጀምሮ እስከ መስጊድ ድረስ ምርጫውን የሚያስፈጽሙ አካላትን ሲያደራጅ ቆይቷል። አደረጃጀቱ ያካተታቸው አካላት የምርጫውን አካታችነትና ህዝባዊ ተሳትፎ እንዲሁም ምርጫው ነፃና ፍትሐዊ እንዲሆን ከፍተኛ ሚና የሚጫወቱ ናቸው ብለን እናምናለን። ከምርጫው አስፈጻሚ ቦርዶች በተጨማሪ በጎ ፈቃደኛ ግብረ ኃይሎች የምርጫ ታዛቢዎችና ቅሬታ ሰሚዎች በአደረጃጀቱ ተካትቷል። የመራጮች ምዝገባ በኤሌክትሮኒክ ምዝገባ ስርዓት መሆኑን የጠቀሰው ቦርዱ በአዲስ አበባ ደረጃ የመራጮች ምዝገባ በ315 መስጂዶች እንደሚካሄድ ገልጸዋል። መስጂድ አልባ የሆኑ ወረዳዎች ላይም ምዝገባ የሚካሄድ ሲሆን መድረሳዎች፣ ዛውያዎችና የቁርአን ቤቶች የመራጮች ምዝገባ ቦታ ሆነው እንደሚያገለግሉም ተነግሯል። ለምርጫ አስፈጻሚ ቦርዶችና ግብረ ኃይሎች በምርጫ ማስፈጸሚያ መመሪያው እና በመራጮች መዝገባ ስርዓት ላይ ስልጠናዎች የተሰጡ ሲሆን በተለይ በተለይ የመራጮች መዝገባ በኤሌክትሮኒክ መዝገባ ስርዓት ስለሆነ የዘንድሮውን የመጅሊስን ምርጫ ልዩ ያደርገዋል ብለን እናምናለን። በአዲስ አበባ ደረጃ የመራጮች መዝገባ ቢያንስ ቢያንስ በ315 መስጊዶች የሚካሄድ ሲሆን ለምዝገባ የሚያገለግሉ አስፈላጊ ቁሳቁሶች ከሞላ ጎደል ተሟልቷል። መሲድ አልባ የሆኑ ወረዳዎችም ላይ ምዝገባ የሚካሄድ ሲሆን መድረሳዎች፣ ዛውያዎችና የቁራን ትምህርት ቤቶች የምራጮች ምዝገባ ቦታ ሆነው ይቀጥላሉ። የአዲስ አበባ መጅሊስ የምርጫ አስፈጻሚ ቦርድ የምርጫ ተአማኒነቱን ለማረጋገጥ ሰፊ ስራዎች መስራቱንም በመግለጫው አስታውቋል። ቦርዱ እስካሁን የመጡትን ቅሬታዎች መፍታቱንም አስገንዝቧል። በአዲስ አበባ ደረጃ የመራጮች ምዝገባ ሰኔ 20 ቀን 2017 እንደሚጀመርም ተገልጿል። በአዲስ አበባ ደረጃ የመራጮች ምዝገባ ሰኔ በ315 መስጂዶች የሚጀመር ሲሆን ቢያንስ 18 ዓመት የሞላው ማንኛውም ኢትዮጵያዊ ሙስሊም የመምረጥም ሆነ የመመረጥ መብት አለው። መራጮች ለምዝገባ ሲመጡ በሚመዘገቡበት መስጂድ አካባቢ ነዋሪ መሆናቸውን የሚያረጋግጥ መታወቂያ ይዘው መምጣት ይኖርባቸዋል። የዘንድሮ ምርጫ አምስት ዘርፍ መኖሩን የገለጹት የቦርዱ ሰብሳቢ ጅብሪል ኦስማን በዝርዝር አስረድተዋል። ዘንድሮ የምናካሄደው ምርጫ አምስት ዘርፍ ያለው ሲሆን ይህም የተለየ የሚያደርገው ነገር ስለሆነ በደንብ ማስገንዘም እንፈልጋለን። ዘንድሮ የሚካሄደው ምርጫ ከሌላው ሀገራዊ ምርጫ እና የፖለቲካ ምርጫ የተለየ ነው። እሱም አምስት ዘርፎች ያሉት ሲሆን የመጀመሪያው የዑለማዎች ይህም የሚያካትተው አሊምን ዱአትን እና ኢማሞችን የሚያካትት ነው። ይህ ዘርፍ ሁለተኛው የምሁራን ዘርፍ የሚባል ነው። ይህም ደግሞ ቢያንስ የመጀመሪያ ዲግሪ ያለው ሰው እድሜው ከ18 ዓመት አመትና ከዛ በላይ የሆነ ሰው ሊሳተፍበት የሚገባ ነው። ሴትም ወንድም ማለት ነው። ሶስተኛው የምርጫ ዘርፍ የወጣቶች ነው። ቢያንስ እድሜያቸው ከ18 ከ35 ያሉ ወጣቶች የሚሳተፉበት አራተኛው የሴቶች ዘርፍ ነው። ቢያንስ በጾታቸው ሴቱ ነው። እድሜያቸው 18 ዓመት እና ከዛ በላይ። አምስተኛው የሰራተኛ ማህበረሰብ ወይ ደግሞ የሙያ ማህበረሰብ የምንለው ነው። ሰራተኞችን፣ ነጋዴዎችን፣ አርብቶ አደሩን፣ አርሶ አደሩን የሚያካትት የሚያካትቱ ናቸው ማለት ነው። በመጨረሻም ቦርዱ በመግለጫው በአዋጅ ቁጥር 1207 ተዝባር 2012 የተቋቋመው ተቋሙ የአመራር ብቃት ባላቸውና በእስላማዊ ስነ ምግባር የላቁ ለሙስሊሙ አንድነት ህብረትና ትብብር ጽኑ እምነት ባላቸው ሰዎች እንዲመራና የመጅሊስን አስተዳደር ከመዝሀብና ጀማ ልዩነት ውዝግብ ቅኝት በማውጣት መጅሊሱን በየዘርፉ ህዝበ ሙስሊሙን በእኩልነት፣ በፍታዊነት፣ በአቃፊነትና አካታችነት ወደሚያገለግል ተቋም ለማሸጋገርና ለማጽናት ሁሉም ሙስሊም ህዝብ እንዲመዘገብ ተሳትፎውን እንዲያረጋግጥና ውክልናውን እንዲያኖር እስላማዊ ጥሪውን አስተላልፏል። መንግስት ተቋማት ለመገናኛ ብዙሃን ባለሙያዎች መረጃ እንዲከለክሉ ፍላጎት የለኝም አለ። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ከመረጧቸው ሰባት ተቋማት ባለሙያዎች ጋር በጽህፈት ቤታቸው ካወያዩቸው መካከል የመገናኛ ብዙሃን ይጠቀሳሉ። ባለሙያዎቹ የተቋማት መረጃ መከልከል መከልከልና መደበቅ እንዲሁም ማስፈራራ ጨምሮ በዘርፉ እያጋጠሙ ነው ያሏቸው ተግዳሮቶች አንስተዋል። ጠቅላይ ሚኒስትር አብይ አህመድ ከመረጧቸው ሰባት ተቋማት ተወካዮች ጋር ከሰሞኑ በየተራ በጽህፈት ቤታቸው ጠርተው ማወያየታቸው ይታወቃል። ከእነዚህም ውስጥ የመገናኛ ብዙኃን ተቋማት ይጠቀሳሉ። በዚህ መድረክ ለጠቅላይ ሚኒስትሩ ከተሰነዘሩላቸው የሚዲያው ተግዳሮቶች መካከል በተለይም በግል የተሰማሩት በገቢ ጥረት ምክንያት የአቅም ማነስ እንዳጋጥማቸው ማንሳታቸውን አሻም ማድመ ችላለች። በዚህ ምክንያት የህትመት ውጤት ሚዲያዎች ከገበያ እየወጡ እንደሚገኙ ባለሙያዎቹ እንደ አንድ ማሳያ አድርገው አቅርበዋል። የቤት ኪራይ፣ የሰራተኛ ደሞዝ እና የሳተላይት ኪራይ የተቋማቱን የኢኮኖሚ አቅም በከፍተኛ ሁኔታ እየፈተኑ እንደሚገኙ ጠቅላይ ሚኒስትሩ ጉዳዩ በአጽንኦት እንዲመለከቱት ጥያቄ ቀርበዋል። በወረቀትና በቀለም በህትመት ላይ የተጣለው ቫት ተነስቶ ንባብ የሚያድግበት የሚስፋፋበት መንገድ ትኩረት እንዲሰጥበት መማክበር ጠይቀዋል። ብዙ ሊባሉ የሚችሉ ሚዲያዎች በተለይ ከሳተላይት ኪራይ ክፍያ ጋር የተያዘ አሁንም ለመክፈል የሚቸገሩም አሉ። እንደ ሕዝብ ሚዲያ ከእኛም አንጻር ብንመለከት በጣም ከፍተኛ ወጪም የምናወጣበት የደህንነት ስጋትም ያለበት ስለሆነ በዘላቂነት እንደ ሀገር የታስበ ነገር ካለ ሌላው የግል ሚዲያዎች በተለይ ደግሞ የንግድን በሚለው ማለት ነው የሚጠሩት በጣም አደጋ ላይ ነው ያሉት። እንደ አራተኛ መንግስት ነው የሚታዩት የመገናኛ ብዙሃን እና መንግስት በተቻለ መጠን በሆነ አማራጭ ቢደጉመን እኛን ጨምሮ ማለት ነው ፋይናንስ በሚመለከት በጣም ብዙ ሰው ናችሁ፣ በየቀኑም ስለሚፈጠር ሚዲያ ትንሽ ያስቸግራል፣ ግን መደገፍ እንዳለበት ይታመናል። የክልሎች የክልል ሚዲያዎች ከክልል አመራሮች ጋር እነጋገራለን እዚህ በሀገር ደረጃ በማዕከል ደግሞ ያላችሁት ከኮሚኒኬሽን ሚኒስትሩ ጋር እነጋገራለን። በጅምላ ለሁላችሁ ብዬ የማይሆን ቃል አልገባም፣ ግን እንደየስራ ባህሪያችሁ። እና እንደ ኮንቴንታችሁ ይዘት ድጋፍ ለማድረግ እንሞክራለን እንዳይወድቅ ማለት ነው። ለዚሁ ከባለሙያዎቹ ለተነሱ ጥያቄዎች የመፍትሄ ሀሳቦችና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ መገናኛ ብዙኃንና ጋዜጠኞቻቸው ሙያው የሚጠይቀው መርህን ተከትለው ለሀገር ውስጥ ጥቅም የሚሰሩ መሆን ይገባቸዋል ሲሉ አሳስበዋል። መንግስትም የሚጠበቅበትን ኃላፊነት ለመወጣት አቅሙን አሟጦ እንደሚጠቅም አመላክተዋል። የምትሰሩት ደግሞ አምስትም ትሁን አስር ፐርሰንት እንደየተቋሙ ቢለያይም ዞሮ ዞሮ ለሀገር ስለሆነ ስለምታነቁ ማክሲማም ኤፈርት ይደረጋል። ሚዲያዎች ጠንከር ብለው ከልመናና ከተረጅነት ወጥተው መርህ ላይ ቆሞ መስራት እንዲችሉ ለመደገፍ ይሞከራል። ጠቅላይ ሚኒስትሩ አንድ የሚዲያ መንደር ቢገነባና ቢጠናክር የሚል ጥያቄ ተጠይቀው እየመለሱ ሲሆን፣ ይህም አሁን ባለው ነባራዊ ሁኔታ ዝቅተኛ ኢኮኖሚ ገቢ ላላቸው ተቋማት ሊከብዳቸው እንደሚችል ገልጸዋል። አክለውም ከ40 በላይ መገናኛ ብዙኃን በማዕከል እንደሚገኙ አስገንዝበዋል። የሙያ ማህበራትን ማጠናከር እንደሚገባ አሳስበዋል። የግሎቹን በሚመለከት አንድ አካባቢ የሚለው ጉዳይ አሁን ፌዴራል ላይ አርባ ሀምሳ ትሆናላችሁ። አሁን አርባ ሀምሳው እዚህ ጋር ስሩ ቢባል አንደኛ በጋራ አንድ ፎቅ ሰርቶ ፍሎር መከፋፈል እኛ እንወድም እንደሱ ታውቃላችሁ። እሺ ግድ የራስህን ደሞ ስራ ቢባል ሁለት ሶስት እንኳ አትሆንም የምትሰሩ ከዚህ ውስጥ። በጣም ኤክስፔንሲቭ ነው ስራው። በደንብ አስቡበት፣ የፋይናንስ ሶርሳችሁን አስቡበት እና ጊዜ ወስዳችሁ ፕሮፖዛሉ ይቅረብ እና ያለን ሀሳቡ መጥፎ አይደለም። እዛ ፊልም ይሰራበት አንድ ሰፈር ማዕከል ነው መጥፎ አይደለም ግን በምን ገንዘብ ይገነባል ነው አሁን። ደሞዝ መክፈል አቅቷቸው እየተበተኑ ላሉ ሚዲያዎች ምን ያክል ከባድ እንደሚሆን አስቡት። መንግስት የግል መገናኛ ብዙሃን ከዘርፉ እንዳይወጡ ድጋፍ እንዲያደርግ የተጠየቁት ጠቅላይ ሚኒስትር አብይ አህመድ እንደ ተቋማቱ አቅምና እንደ ተቋማቱ የአቅምና የሰው ሀብትን መጠን ጨምሮ በማረጋገጥ ድጋፍ ለማድረግ ማቀዱን በመድረኩ ጥቆማ ሰጥተዋል። መገናኛ ብዙሃን ለሀገር ግንባታ ከፍተኛ ሚና እንዳላቸው መንግስት ይረዳል እያሉት አብይ መንግስታቸው ድጎማ ለማድረግ ይሞክራል ብለዋል። እነዚህ በማዕከል ያሉ ሚዲያዎች ተጠንቶ እንደየስራቸው እንደየሰዋቸው መጠን የተወሰነ ድጋፍ ቢደረግ ለምናግዘው ለእናንተ ብለን ሳይሆን እናንተ ከሌላችሁ ሀሳቦቻችን ስለማይሳኩ ማለት ነው። ተቹን፣ ጠይቁን ግን አትቅጠፉ፣ አትቅጠፉ፣ አትዋሹ አጌንስት ናሽናል ኢንትረስት አትሄዱ። ያ እስካሁን ድረስ የሚያጣላ ምንም ነገር የለም። ጠቅላይ ሚኒስትሩ ሰኔ 16 ቀን 2017 ዓ.ም ተምረ ከግልና የመንግስት መገናኛ ብዙሀን ከተውጣጡ ባለሙያዎች ጋር ውይይት ማድረጋቸው ይታወሳል። ለእለቱ የያዝናቸው ዜናዎች ከማጠናቀቃችን በፊት ዋና ዋና ጉዳዮችን እናስታውሳችሁ። በመሰረተ ልማት ላይ ጉዳት አድርሰው ከተቀጡ ማህበረሰቦች 397.6 ሚሊዮን ብር መሰብሰቡን ባለስልጣኑ አሳወቀም። ከ96 ሚሊዮን ብር በላይ ወጪ የተደረገበት የመተራ ፀሐይ ኃይል ማመንጫ ፕሮጀክት መመረቁ ተገለጸ። በአዲስ አበባ ደረጃ የመራጮች ምዝገባ ነገ ሰኔ 20 ቀን 2017 እንደሚጀምር የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የ2017 ምርጫ አስፈፃሚ ቦርድ አሳወቀ። ከውጭ የኢራን ፓርላማ ከተባበሩት መንግስታት የኒውክሌር ተቆጣጣሪ ኤጀንሲ ጋር ያለው ትብብር የሚያቋርጥ ረቂቅ አዋጅ አጸደቀም። ለዛሬ ዕለተ ሐሙስ ሰኔ 19 2017 ዓ.ም የምሽት ዜናዎች እነዚህ ይመስሉ ነበር። ስለ ተከታተላችሁን እጅግ እናመሰግናለን። ተረኛ አሰላፊ እኔ ሰለሞን ንጉሥ ነበርኩ። አሻም ለሁላችን!